ሀና ለስራ በሄደችበት ሰዓት ሰላም እየጠበቀቻት ነበረ። ትነበረኩች ነበሩ ላይ እና ሀና ግራ ተጋብታ ሰላም እየጠየቀቻት ነበረ። ሀና ግን ትናንትና እያልሽን ነገር እውነት ነው ስትላት አዎ ሰላምዬ፣ እውነቴን ነው፣ እመቤቴ ምስክሬ ነች፣ እውነቴን ነው ትላታለች። ሀናም ግራ ተጋባችና ሰላም ግን ግራ ተጋብተናል፣ እማየም ቤቱን እየቀወጠችው ነው ነገሩን ሰምታ ስትል እኔ ምናልባት የእናንተ ልጅ ላልሆን እችላለሁኝ፣ ግን ደግሞ እኔ መረጃው የኔ ራሴ ነው ትላታለች። እሺ ለማንኛውም አንቺ ተረጋጊ አሁን፣ እሺ እማየ እንኳን ብትመጣ ምንም እንዳትደነግጪ ተረጋጊ ትላታለች። ሀናም ግራ ተጋብታ እኔ ምን ይሻለኛል እያለች ወደ ስራዋ ገባች። ምናሴም ክፍሉ ተጨንቋል። ክፍሉ ውስጥ ቁጭ ብሎ እህቱን ለመጠየቅ ምን ልበላት እስከምትመጣ ድረስ እያለ ሀሳብ ውስጥ ነው። እርግቤ እንዴ፣ ቆይ አንተ ለምንድን ነው እርግቤ ለምን የምትለኝ? እርግቤ አትበለኝ አላልኩህም? ይቅርታ ረሰቸው ነው። ግን አንድ ነገር ልጠይቅሽ፣ እህቴ ትክክለኛ አንቺ የኛ እህትንሽ? ምክንያቱም ሀና ትክክለኛ ወሬ ነው የምታወራው ውሸት አቷሽም፣ ይላታል ምን እናኔ አንቺ እህቴ አደለሽም እህቴ አደለህሽም እያልከኝ ነው ውሸታምንሽ እያልከኝ ነው። እርግ ብዬ አንድ ነገር ልጠይቅሽ። እኔ የምጠይቅሽ እህቴ እንድትቀየሚኝ ሳይሆን ትክክለኛውን እንድትነግርኝ ነው የምጠይቅሽ፣ ይላታል እሷም አሁንም ድጋሚ እርግ ባልከኝ አይደለ ስለማትወደኝ ነው ስትለው፣ ይቅርታ ስለረሳሁት ነው ይላታል አሁንም በድጋሚ እሺ ይሁን ለስትለው እሺ ግን እኔ አንድ ነገር ልጠይቅሽ እስኪ እህቴ አሁን አንቺ ነሽ ወይስ ሃና ነሽ ሃና ናችሁ እርግጠኛ የሆናችሁ ሲል እኔ ምን አቃለው እኔ እንጃ ዋሻታም ነሽ እያልከኝ ነው ስትለው አላልኩኝም ግን ምክንያቱም ሃና አውቃ እንደዚህ የምታደርግልሽ ስላልሆነች ነው እንደዚህ የምጠይቅሽ ሲላት እና እኔ የታወቂያችሁ ነው እናንተን፣ የምዋሸው አብሬያችሁ አላደግኩኝ እህታችሁ እንደሆን አውቃለሁ። ምክንያቱም መረጃው ነው ትክክለኛ ነገሩን ያገናኘን ትለዋለች። እኔ እኔ ግን ያልገባኝ እንዴት ነው ይህን ያህል በሃና እርግጠኛ የሆንከው ስትለው፣ አይ እኔ ሃናን በትንሽ ጊዜ አውቃታለሁ ምክንያቱም ለትንሽ ጊዜ አብረን ኑረናል። ሃና ከምንም አይነት ነገር መግባት አትፈልግም በጣም እና እኔ የነገርኳችሁ እያሳየኋችሁ መረጃ ትክክለኛው የራሴ መረጃ ነው፣ ስለዚህ ካመናችሁ መኑ ካላመናችሁ የራሳችሁ ጉዳይ ትለው እና በቃ አሁን ጨርሻለሁ ልሂድ ስትለው እሽ በቃ ሂጅ ይቅርታ ግን ሽ ይላትና፣ ምናሴም ይሸኛታል። ምናሴም ግራ ተጋብቶ ምክንያቱም እሷ የመለሰችለት መርስ ኮስተር ብላ ስለነበረ ግራ ተጋብቷል። ሀናም ስራዋን ጀምራ ኩሽና ብርጭቆቿን ያስተካከለች በነበረበት ሰዓት መጣ ወይዘሮ ሜላት መጡና እትዬ ብላ ስትርበተበት፣ ትሰሚኛለሽ? እዩልሽ፣ ለምንድ ነው ግን አርፈሽ ስራሽን የማትሰሪው? ለምንድ ነው በልጆች መካከል መግባት የምትፈልጊው? ስትላት እት ምን የምን አደረኩ? ስትል ስትመርሳት፣ ዝንበይ ምንም እንዳትመልሽልኝ እኔ እንደዛ አላሰብኩም፣ እትይ፣ እኔ ኮ እትዬ ስትል ጭራሽ ደግሞ ልታስረጅኝ እየሞከርሽ ነው እንዴ ሀና? ብላ ትጮህባታለች። ሀናም እንደውም ድንግጡ ስለሆነ ግራ ገባች። ግራ ገብቷት እዩልሽ፣ አዳምጭኝ። እኔ አሁን ያንቺን አሉባልታ መስማት አልፈልግም። ገባሽ? ምንም እንድታወሪኝ፣ ምንም እንድትመልሽልኝ አልፈልግም። አዳምጭኝ። እሽትዬ ይቅርታ ብላሷም አንገቷን ድፍት አለችና፣ እዩልሽ፣ እዩ፣ እኔ ከዚህ በኋላ ላንቺ ምንም ፊት መስጠት አልፈልግም። እስከዛሬም ጥሩ ሰው የሆንኩልሽ ለልጆቼ ጥሩ ስለሆን ሽልኝ ነው። ስለዚህ ከዚህ በኋላ ነግርሻለሁ አለው ስትል ሀናም እሽትዬ ልትመልስ ስትልም ወይዘሮ ሜላት አፋፏን ትላት ስለነበር ግራ ገብቷት ግራ ተጋብታ ዝም ብላ አዳመጠች። ቆይ ግን ይሄን ያክል ድፍረት ከየት ነው ያመጣሽው? እዩልሽ ከዚህ በኋላ እንኳን እንደዚህ አይነት ወሬ አይደለም ቀና ብለሽ ልጆቼንም ሆነ ቤተሰቦችን ብታይ ውርድ ከራሴ ነው ያጎረሰችን እጅ ባትነክሽ መልካም ነው ስትል ወይዘሮ ሜላት ለሀና ማስጠንቀቂያ ትሰጣታለች። ሀናም ግራ ተጋብታ እሺ እትዬ ይቅርታ እትዬ እትዬ ይቅርታ አልኩኝ አይደለን እንዴ ስትል ይኸውልሽ እነግርሻለሁ ይሄ የመጨረሻ ነው እነግርሻለሁ ብላ ዝታባት ጥላት ትሄዳለች። ሀናም በነገሩ ግራ ተጋብታ ዝም ብላ ስራዋን ቀጠለች። አሴ ፋዘር ጋር ስለነበሩ አሴ ሂዶ ስለነበረ ፋዘር ጋ ግራ ተጋብተዋል። ምክንያቱም ሀናን ብዙ ብለዋት ስለነበረ ጧትም ሐኪም ቤት ሂዱ ስትላቸው እምቢ ስላሏት ሀና ወታ ስለሄደች በብስጭት ግራ ገብቷቸው ምናሴ እባክን ጆሮ ልጄን አገናኝ፣ ሀና ጋ ውሰደኝ ብለው ብድግ ብለው ዱላቸውን ይዘው ውሰደኝ ሲሉት እንዲህ ፋዘር፣ እኔት እንዳለች እኔ ታውቃለሁ። አሁን ሀና ሀና ኮ ህፃን ልጅ አይደለችም ስለዚህ የት ነው የምንፈልጋት? ደግሞ ትመጣለች የትም አትሄድም። ሲላቸው በፍጹም ልጄን አስቀይሜያታለሁ፣ አስከፍቻታለሁኝ የት እንደሄደች አላቅም ሲሉ መለሱለት። ፋዘር፣ አባት እኮ ልጁን ይቆጣል። ሃና ደግሞ እንደዚህ እንትን የምትል ልጅ አይደለችም። ስለዚህ ዝም ብሎ ነው። ተረጋጉ፣ እሷ የትም ማትሄድም፣ ትመጣለች ስራ ሄዳ ሊሆን ይችላል። ደግሞ ስራ ቦታዋን ደግሞ አላቀውም ሲል መለሰላቸው እኔ አላውቅም ብቻ ቁጭ ብዬ መጠበቅ አልፈልግም እስኪ ምናልባት ታሬ ካወቀ ታሬ ጋር እንሄድና እንጠይቅ እንዴ ሲል እሺ ጥሩ በጣም ጥሩ መጀመሪያ ግን ኮፋ ዝራኪን ቤት ቢሄዱ ይሻል ነበረ ሲላቸው መንፈሴ ሳይታከም ገላዬ ሂዶ ቢታከም ምንም ትርጉም የለውም መጀመሪያ እንሂድና ልጅ ያለችበትን እንጠይቅ ብለው ወተው ሄዱ አባትና ልጅ እርግብ ወንድሟ ያላትን ነገር ለመናገር ክፍል ገባችና ለአክስቷ ወይዘሮ ባዮሽ ደወለችላት። ወይዘሮ ባዮሽም ስልኩን አነሳችና እንዴት ነሽ እርግብ ስትላት፣ ደህና ነኝ፣ ቤተሰቡ እንዴት ነው ስትል፣ ኧረ ተይኝ አክስቴ፣ ቤተሰቡ ተረብሾልሻል። ይኸውልሽ፣ ሀና እኔ ነኝ ልጅ ብላ ቤተሰቡ እየተበጠበጠ ነው። ምናሴም እኔን ለብቻ አድርጎ ሲያናዝዘኝ ነው የዋለው። አንቺ ግን ትክክለኛ ሀሴት ነሽ አይደለሽም እያለ ሲያናዘዘኝ ነው የዋለው። እና ተደምናል ሹ ስትል አሁን ነኝ ያልኩትን እኔማ ምን ልበል፣ ግን እስከ መቼ ነው አክስቴ ይሄ ነገር የሚቀጥለው ስትል፣ ይኸውልሽ፣ እኔ እኮ ሀሴት እንዳልሆንኩኝ ካወቁ እኮ ሥጋዬን ነው የሚዘለዝሉ፣ ታውቂያለሽ። በፍጹም ልጄ ዝም በይ፣ እኔ ሁሉንም ነገር አስተካክለዋለሁ። ዝም በያቸው፣ እሺ አሁን ምን አለች እናታችሁ? ስትል እሷ ምንም አላለችም ዝም ነው ያለችው ትላታለች። ግን የሰላምና የሀና ሁኔታ ምንም አላማረኝም አክስቴ፣ ብቻቸውን ሁኖ ሲንሾካሾኩ ነው የዋሉት ስትል ላክስቷ ነገረቻት። እና አይዞሽ፣ ዋናው ሜላት አትጠርጥር እንጂ ሀናና ሰላም ምንም ችግር የለውም። እሷ ስትጠረጥር ነው ችግሩ። እሷ ካልጠረጠርሽ ምንም ችግር የለውም ትላታለች አክስቴ እኔ ነገ መጣላ ያለውን ነገር አያለሁኝ። ባዮሽ ምን ትላታለች? እሺ አክስቴ።